ከሞት ለትንሽ ነው የተረፍኩት። እነዛ ሰዎች ምንም አላዘኑልኝም። ከሞት ለትንሽ ነው የተረፍኩት። ቆይ እነዛ ሰዎች ማን ናቸው? እስኪ አንተ ደግሞ ከቁስሌ የበላጥ ጥዘኝ። ስለኔ መጨነቅና ማሰብ ሲኖርብስ ስለ ጎዱኝ ሰዎች በዚህ ልክ ማሰብ ራሱ በጣም ያሳፍራል። ከገባ ግን ይሄ ቁስል ያንተ ቁስል ነው። እስከ ዛሬ ድረስ እየገፋዋት እንደሆነ ሮዛን የታወቀኝ ዛሬ ገና። ታዝበኝ እንደሆነ አላቂ ግን ለእያንዳንዱ መጥፎ አጋጣሚ ተጠያቂ ማድረግ እሷን ነበር። ይህ ደግሞ ትልቅ ስህተት ነው። ቆይ ምናልባት አልባት ስህተት ባይሆንስ? ሮዛን አውቃታለሁ። በፍጹም እኔ የምከሳት አይነት ሴት አይደለችም። ያለምንም ምንም ርኅራኄ ገፍቼሻለሁ ሮዛ። ለአደጋ የተጋለጥሽው በእኔ ምክንያት ነበር። ደግሞም ልጠብቅሽ ይገባ ነበር። ነው እንዴ? ይቅርታ። ስለ ተረዳኸኝ አመሰግናለሁ። በማንኛውም ሰዓት ከጎንሽ ነኝ። አላምንም እያንዳንዱ እንቅስቃሴ እንቅስቃሴህን እያየው ቀድሜ የምገኝ ይሆናል። አባትሽ ያኔ ስትጠፊ በድንጋጤ ከአልጋ ወድቆ ክፉኛ ተጎድቶ ነበር። የኔ ነገር አብቅቶለታል ማለት ነው። ምን እያልክ ነው ባንቴሮ? እሺ መቼ ነው ከዚህ ሶፋ ተነስቼ መራመድ የምችል? ዶክተሩ ግን እኮ ከዚህ በኋላ መቆምም ሆነ መራመድ እንደማይችል በእርግጠኝነት። ዶክተሩ እርግጠኛ ሆኖ ምንም የተናገረው ነገር የለም። ሃምሳ ሃምሳ ነው ያለ እናንተ ደግሞ አይገባህም እንዴ? መቼም ከአሁን በኋላ ሙሉ ለሙሉ መራመድ አትችልም ብሎ አይነግረውም። ግን ለዛ ክፉ ውጤት እኛ እንዲዘጋጅ ልንነግረው ይገባል። ዴቭ፣ እውነቷን ነው አይደል? አንድ ተስፋ አለን ባንቴሩ የምን ተስፋ ይወለ ባንቴሩ አሁን በቅርቡ ከውጭ የሚመጡ የህክምና ቡድኖች አሉ። እነሱ አንዳንድ ነገሮች እንዲረዱ ከአሁኑ እየተጻጻፍኩ ነው። እሺ። ምን ራስህን ከኔ ጋር እያወዳደርክ ነው? አረ በጨረሽ ራሴን ማ እንዴት ከሰይጣን ጋር አወዳድራለሁ? የቤተሰቦቼን ሰላም ምን ይነኝ ያናገሩት እና ደግሞ ሰላማቸውን መመለስ ያለብኝ ይመስለኛል። እንዴት አድርገሽ? አቶ መሰለና ቁጭ ምን እስካሁን እያታለን ነው እንደሆነ ቢያቅ ምን የሚፈጠር ይመስልሃል? አውጥቶ ጎዳና ላይ ይጥልሃል። ከዛ ደክርተና በስብሰ ተንፏቀጥ የምልህ ይገባሃል። በስብሰ ትሞታለህ። አንበሳ ቢሰበርም አንበሳ ነው። የሮዛና የባንቴሮ ፍጥጫ አሁንም እንደቀጠለ ነው። ሮዛ ያው እንደሚታወቀው በክፋቷ መቀጠልም ፈልጋለች። ለዛም ነው አሁን እዚህ ጋር ባንቴሮ እንዳይድን እንደዚሁ ማቆ እንዲሞት ትፈልጋለች፣ ህይወቱንም ማጥፋት ትፈልጋለች። እሱ ምንም አይነት ሕክምና አግኝቶ ወደ በፊት ጤንነቱ እንዲመለስ አትፈልግም። እና ዴቭ ራሱ አንዳንድ ዶክተሮችን ውጭ ያሉትን በኢሜይል እየተጻጻፍኩ ነው የሆነ ተስፋ አለ ብሎ ለባንቴሮ ሲነግረው ይሄ ነገር እሷን አስከፍቷት ነበር። እንደዚህ አይነት ዜና መስማት አትፈልግም። ባንቴሮ አሁን ባለበት ሁኔ ሁኔታ እንዲቀጥል እና መጨረሻው ደግሞ ሞት እንዲሆን ትፈልጋለች ባንቴሮ ደግሞ እዚህ ጋር ዴቭ ለእነሱ የሚያደርገው ነገር የዴቭ የዋነት የዴቭ መልካምነት እያሸንፈው ስለሆነ ይሄንን ሚስጥር መንገር አለብን ይሄንን ነገር ማወቅ አለበት ስለ እኔና ስለ አንቺ ማወቅ አለበት ብሎ ቢነግራትም ሮዛ አሁን ላይ ግን እያደረገች ያለችው ከፈለግክ ንገረው ምንም አይመጣም ምንም ለውጥ አይመጣም እያለች ነው እሷ አዛ ጋር እያሰበች ያለችው ይሄንን ነገር ባንቴሮ ለዴቭ ቢነግሮ ዴቭ ደግሞ ተናዶ ባንቴሮ ላይ ብቻ ተቀይሮ ባንቴሮን ከዛ ቤት አውጥቶ ጎዳና ላይ እንደሚጥለውና ባንቴሮ ደግሞ ከዛም በኋላ መንቀሳቀስ እንደ ልቡ መንቀሳቀስ ስለማይችል ጎዳና ላይ ተንፏቆ እንደሚሞት ነው እሷ አሁን ላይ እርግጠኛ ሆና እየነገረችው ያለችው ማለት ነው። ይሄ ነገር ደግሞ ዴቭን ምን ያህል ያስቀይረዋል ወይ ደግሞ ምን ያህል ክፉ ያደርገዋል? ባንቴሮ ነው ወይስ ሮዛ ነው እዛ ጋ ክዳችሁኛል ብሎ የሚቀየርባቸው የሚለው ነገር አይታወቅም። እዚህ ጋር ዴቭ አሁን ላይ ለሁለቱ መልካም ነው፣ በተለይ ደግሞ በባንቴሮ ዙሪያ ማለት ነው። ባንቴሮ ከዚህ በፊት እሱን ለመግደል ወይ ደግሞ እሱን ለማጥፋት ብዙ ሙከራ አድርጎ ነበር። ዴቭ ደግሞ እዚህ ጋር ለእሱ ይቅርታ አድርጎለት ወደ ቤቱ አስገብቶት እሱን እየተንከባከበው ነው። እናም ደግሞ ወደ ቀድሞ ጤንነቱ እንዲመለስ ራሱ አንዳንድ ሕክምናዎችን እየፈለገለት ነው ማለት ነው። ሙሉ ሕክምና አግኝቶ ወደ ጤንነቱ እንዲመለስ ማለት ነው። ባንቴሮ ደግሞ ይሄ ነገር ከጭንቅላቱ ወይ ደግሞ ከራሱ በላይ ሆነበት። እኔ ከዚህ በፊት ለሱ ክፉ ነበርኩኝ ለሱ መልካም አልነበርኩም። እሱን ለመግደል ስሞክር ነበር። እሱ ደግሞ እንዴት ተቀይሮ እንደዚህ ለኔ መልካም ሆነ በሚለው ነው። እዚህ ጋር ይሄንን ነገር ማወቅ አለበት እስከ መቼ ነው የምንደብቀው የኔና የአንቺን ሚስጥር፣ ብሎ ቢነግራትም ሮዛ ደግሞ እዚህ ጋር በራሷ እርግጠኛ ሆና፣ ከፈለክ ንገረው ዴቭ ግን ይሄንን ሚስጥር ካወቀ አንተን ነው ከዚህ ቤት የሚያባር ጎዳና ላይ ነው የሚጥል ብላ እየነገረችው ነው ማለት ነው። በእርግጥ ሮዛ እዚህ ጋር ለዴቭ መልካም ሆና ወይ ደግሞ እሱን እንደ ባለው ተቀብላ ለመንከባከብ እሱን ከብዙ ነገር ወይ ደግሞ ከክፉ ነገር ለመጠበቅ ሳይሆን እ ራሱ ማጥፋት ትፈልጋለች። ውጪ ወጥታ የሆነ ሰው አግኝታ መቷት ደም እየፈሳት የመጣው ራሱ ለዛ ነገር ራሱ አሁን ላይ ተጠያቂ እያደረገች ያለችው ዴቭን ነው። ይሄ እኮ ባንተ ምክንያት ነው ባንተ ምክንያት ነው እንደዚህ ጉዳት የደረሰብኝ ብላ አሁን ራሱ እሱን እየወቀሰችው ነውና፣ ዴቭ ደግሞ ስለ ጉዳዩ ምንም የሚያውቀው ነገር የለም። ይሄ በደል የደረሰባት በእኔ ምክንያት ነው ብሎ እሱ እንደውም አሁን ላይ እየተጸጸተ ነው። ሮዛን ገፍቻት አለው ሮዛ በጣም መልካም ሰው ነች ብሎ እሱ እንደበደላት አድርጎ ነው እዚህ ጋር እያወራ ያለው። ባንቴሮ ደግሞ ያንን ነገር ስለ ሮዛ ክፋትና ስለ ሮዛ መጥፎነት አውጥቶ ሊነግረው አይችልም። ግን ደግሞ ቆሙ ብሎ እንዲያስብና ለዚህ ሁሉ ጥፋት ደግሞ እሱ ተጠያቂ እንዳልሆነ እየነገረው ነው ግን ደግሞ ዴቭ ነገር ማመን አልቻለም ማለት ነው። ሮዛ እኮ በጣም ጥሩ ሰው ነች እኔ ነኝ ገፋዋት እኔ ነኝ እሷን ከራሴ ያራኳት ብሎ ነው እዛ መኝታ ክፍል ሄዶ እሷን ይቅርታ እየጠየቃት ማለት ነው። እሷ ግን አሁንም ድረስ እሱን ስለማጥፋት ነው የምታስበው። እናም ደግሞ ያኔ የተመታች ራሱ ሰዎቹ የመቷት በሱ ምክንያት እንደሆነ ነው እሱ ያኔ ሲሰራ የነበረው ፕሮጀክት ፈረንጆቹ ያንን እሱ የላከላቸውን ኢሜል አይቶ እንመጣለን ብሎ ለሱ ቃል ስለገቡለት ና ያ እሱ ያቀደው ፕሮጀክት ሊሳካ በመሆኑ ነው። እዛ ጋ ሰዎቹ ሮዛ አብራቸው ክፋት ወይ ደግሞ መጥፎ ነገርን የ የምትሰራችሁ ሰዎች ይሄ ነገር እንዴት ተሳካ? በአንቺ እንዝላልነት ነው የእሱ ፕሮጀክት የተሳካና ተቀባይነትን ያገኘው በሚል ነው እዛ ጋር እሷን የመቷት ማለት ነው። እሷ ደግሞ እዚጋ ሰዎቹ ስለመቷት ይሄ ነገር የሆነው በአንተ ምክንያት ነው ብላ ዴቭን ነገረችው እንጂ የአንተ ፕሮጀክት ስለተሳካ ነው ብላ ምንም ያለችው ነገር የለም ማለት ነው። አሁንም ግን እሱን ስለማጥፋት አንዳንድ እቅዶችን ልታወጣ እንደሆነ ታስታውቃለች ማለት ነው። ባንቴሮ ደግሞ ይሄ እቅዷ እንዳይሳካ አንዳንድ ነገሮችን ማድረጉ አይቀርም። እሷ አሁን እዛ ጋር ዴቭን ለማጥፋት ወይ ደግሞ ዴቭን ለመጉዳት የሆነ እቅድ ታዘጋጅ ቢያት ባንቴሮ የሚመጣውን ነገር ለመቀበል ወይ ደግሞ ዴቭ ስለ እኔና ስለ እሷ ግንኙነት ካወቀ በኋላ ምን ያደርገናል ከዛ በኋላ እኛ ላይ የሚከሰተው ነገር ምንድን ነው የሚለው ነገር ያን ያክል ሳያሳስበው ስለ ሁለቱ ትዳር እሷ ሕጋዊ ሚስቴ ነች እኔ ሕጋዊ ባሏ ነኝ ሕጋዊ ትዳር ነበርም ብሎ ያንን ነገር ሊነግረው ይችላል ማለት ነው። እዚህ ጋ ዴቭ ከሚጎዳ በየዋህነት ምንም ነገር ሳያውቅ ከሚጎዳ ይሄንን ነገር አውቆ እኔን ከቤቱ ቢያባርረኝ ይሻላል ብሎ ያንን ነገር መንገሩ አይቀርም ማለት ነው። ሮዛ ግን እዚህ ጋ እሱን እያስፈራረች ያለችው ዴቭ ይሄን ነገር ከሰማ አንተው ራስህ ነህ የምትጎዳው ብላው ነበር። ግን ደግሞ የሆነ ነገር አድርጋለሁ ብሎ እሱ ስልክ ለመደወል ስልኩን ሲያነሳ ስልክ ደግሞ ከላው ላይ ተቀብላ ነበር። ምናልባት ከነገረው እኔም እጎዳለሁ ብላ የሆነ ስጋት አለባት ማለት ነው። ባንቴሮም እሷን ያላት ይሄንኑ ነው። አንቺ በስጋት ነው የምትኖሪ፣ ሁሌ እኔም እድናለሁ ቀን ጠብቂ፣ እንደዚሁ አልቀርም ብሎ እያላት ነውና ለዛም ነው እሷ ምንም ነገር ማድረግ አይችልም ብላ ወደሱ ጠጋ ብላ እንደውም አንተ ኮ ሞተሃል ከአሁን በኋላ ምንም ማድረግ አችልም ብላ ዛጋ ስትፎክርበት ባንቴሮ ደግሞ ከወገቡ በታች ነው እንጂ ማንቀሳቀስ ያቃተው፣ እጆቹ ይሰራሉና እሷን እንደዛ አንቆ መተንፈስ ሁላ እስኪያቅታት ያስጫዋት ማለት ነው። የእሷ ዋና እቅድ ሁሉንም ሰው ከዛ ቤት ማስወጣት ማባረር ትፈልጋለች። እንዳለ ንብረቶችን ለራሷ ነው መውሰድ የምፈልገው። ባንቴሮም እንደዛው ማቆ፣ ባንቴሮ እንደዛ ከዛ ቤት እንዲወጣ፣ ሳን ማቆ እንዲሞት ነው የምትፈልገው። እናም ሉሊት ራሱ ከዛ ቤት እንድጠፋ ትፈልጋለች። ዲቭንም እዚህ ጋር ማጥፋት ትፈልጋለች። ከዛም በኋላ ንብረቶችን ለራሷ ትወስዳለች ማለት ነው። ስለ ክፋቶቿ፣ ስለ ተንኮሎቿ፣ ስለምታደረጋቸው ነገሮች እናቷን እያማከረች ማለት ነው። እንደውም አንዳንድ ጊዜ ክፋቶች ወይ ደግሞ ተንኮሎችን እናቷ የምትነግራት ሁላ ይመስላል ማለት ነው። እሳ ደግሞ እዚ ጋር ባለፈው ያደረገችው እንደዚህ የእንቅልፍ ኪኒን ለዴቭም ለሉሊትም ሰጥቼ ሁለቱ አንድ ላይ እንዲተኙ አደርግና ያንን ደግሞ ፎቶ አነሳችኋለሁ። እናም እኔ ላይ ማቅጥህብኛል፣ ትዳር ላይ ማቅጥሃል በሚለው እሱን እከስ አለው እሱን ካሳ እጠይቋሉ ብላ ነበር። ያንን ነገር ባንቴሮ እንደነገራት አድርጋ ለእናቷ ስታወራይ ነበረው ማለት ነው። ይህን ነገር ደግሞ ለማድረግ አሁን ላይ ቀን እየጠበቀች ነው ወይ ደግሞ አመቺ ሁኔታ እስኪፈጠሩላት እየጠበቀች ነው። በዛ መንገድ ዴቭን ክደህኛል፣ ማቅጥህብኛል ከሉሊት ጋር ብላ ማለት ነው። ሉሊት ደግሞ አሁን ላይ ስለ ቤተሰቦቿ ያለው ነገር በጣም አስጨንቋታል። በተለይ መሰለ የሚባል ሰው ከዚህ በፊት እሷን ማግባት የሚፈልግ ሰውና ለተወሰነ ቀናት እሷን ያገተው ሰውዬ ቤተሰቦቿን ምን ያህል እያሰቃያቸው እንደሆነ እናቷ በስልክ ስትነግራት አሁን ላይ በጣም ጭንቀት ውስጥ ገብታለች፣ ማለት ነው። በተለይ ደግሞ አባቷ ያኔ ሉሊት ጠፍታለች የሚባለው ነገር ከሰማ በኋላ አባትሽ እኮ ያኔ ወድቆ የሆነ ወጌሻ ጋር ሄዶ ወጌሻ እያሻው ነበር ይሄ መሰለ የሚባል ሰውዬ ደግሞ ያንን ወጌሻ እንዴት አባትሽን እያሻል በሚለው ያንን ወጌሻ ራሱ ጎርቶታል። አሁን ላይ ያ ወጌሻ ራሱ ታ ታሞ አልጋ ላይ ተኝቷል ብሎ እነሱን የሚረዷቸው ሰዎች ወይ ደግሞ ቤተሰቦቿን የሚረዳቸው ሰዎች ራሱ ወደ እነሱ ከመጡ ይሄ መሰለ ሚባል ሰውዬ ምን ያህል ያንን ሰው እየጎዳቸው እንደሆነ እናቷ ስትነግራት ነግራት፣ እዚህ ጋር ግን አስባ ጸሎት ማድርጋ ለማድረግ ያሰበችው ለቤተሰቦቿ ራስን መሥዋዕት ማድረግን የፈለገችው እኔ ያንን ሰውዬ አግብቼ ቤተሰቦቼ ሰላም እንዲያገኙ ፈልጋለሁ፣ በሰላም ወጥቶ በሰላም እንዲገቡ ፈልጋለሁ ብላ እዚህ ጋር ይሄ መሰለ ሚባለውን ሰውዬ ለማግባት ወስናለች ማለት ነው። ዴቭ ደግሞ ይሄ ነገር እንደማይሆን እየነገራት ነው። እንዴት ነው ያንን ሰውዬ የምታገቢው? የፈለገ ነገር ቢሆን አታገቢውም። ነገ ላይ ነገሮች ይስተካከላሉ፣ እንዲህ በአጭሩ አትወስኝ ብሎ እሷን እየከለከላት ነው ማለት ነው። እሷ ደግሞ እዚህ ጋር የቤተሰቦቿ መሰቃየት በጣም አበሳጭቷታል፣ በጣምም አሳዝኗታል። ሰውየውን ባትፈልገውም ከሱ ጋር መሆን ባትፈልግም፣ ግን እዚህ ጋ ቤተሰቦቼ ደህና መሆን አለባቸው፣ እኔ የፈለግኩትን ነገር ልሁን፣ እኔ ሞቼ ራሱ ቤተሰቦቼ ደህና ቢሆኑልኝ ይሻላል ብላ ይሄን ነገር እያሰበች ነው ማለት ነው። በእርግጥ ይሄ መሰል የሚባል ሰውዬ እሷን ላገታት ወይ ደግሞ አፍኖ ለወሰዳት ራሱ ህግ ፊት ቀርቧል። እንዴት ሰው ታፍናለ፣ ወንጀል ነው ብሎ ግን ደግሞ እዛ ጋ ሞዴል አርሶ አደር ነው እዛ አካባቢ ያሉ ሰዎችን ይደግፋቸዋል በሚለው ነው ይሄ ሰውዬ ምንም በቂ ማስረጃ አልተገኝበትም። በሚለው ከእስር ቤት የወጣው ማለት ነው። ያው ያዩ ሰዎችም ይፈራሉ ያንን ነገር እሱ ላይ ለመመስከር። ከዛ በኋላ የሚመጣባቸው ጉዳት ስላለ ይሄ ሰውዬ ይጎዳናል ከመሰከርንበት፣ እንዲህ ካደረገም በሚለው ሰዎች ስለሚፈሩ እሱ ላይ መመስከር አልቻሉምና ምንም አይነት እሱ ወንጀለኛ መሆኑን የሚያሳይ ምንም ማስረጃ ስላልተገኘ እሱ ነጻ ሊወጣ ችሏል ማለት ነው። ግን ደግሞ እዛ ጋር እነሱ እሱን ላሳሰሩት ራሱ እዛ ጋር ሉሊትን የ ማሳገቱ ሳይንስ ራሱ እዚህ ጋ እነሱ እሱን ከሶ ወላጆቿ እሱን ከሶ ስለታሰረ ራሱ እንዴት እንዴት ታደርጋላችሁ እኔን ስሜን አጠፋችሁ፣ በሚል ይመስላል እዛ ጋ ቤተሰቦቿ እንዲሰቃዩ በሰላም ወጥቶ እንዳይገቡ እርሻቸው ራሱ በስነ ስርዓት እንዳያርሱ እያሰቃያቸው እንዳለ እናቷ ነግራታለች ማለት ነው። ሉሊት ደግሞ አሁን ላይ ይሄ ነገር አስጨንቋታል፣ በጣምም አሳስቧታል። እሷን ማስቀደም የፈለገችው የቤተሰቦቿን ደህንነት የቤተሰቦቿን በሰላም ወጥቶ መግባትን ነው ማለት ነው። ምናልባትም አይታወቅም፣ ወደፊት ዴቭ በአንዳንድ ነገሮች እሷን ሊያግዛት ይችላል ሉሊት ይሄን ነገር እንዳታደርግ ማለት ነው። በእርግጥ አሁንም እየተቆጣት ነው። እንዴት እንደዚህ ታደርግ ያለች ይሄን ነገር ማድረግ የለብሽም ብሎ እሷን እየተቆጣት ነው። ምናልባት ደግሞ እዛ ጋር ቤተሰቦቿ ደና የሚሆኑበትን በህጋዊ መንገድ ይሁን በሌላ መንገድም የሚሆን ይሄን ነገር ሊያረጋግጥላት ይችላል ማለት ነው።